አንተ ጤፍ የምታከልጅ ምን ብዬ ልጅ ማስተዋወቅ ለሰርጌ፣ እንዳትቃት። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ይበል እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለው። ያው እንግዲህ ሰሞኑን ጽጌና ዳኒ አንዳንድ አዳዲስ ነገሮች እየሰሩ ነው። ዳኒ እንግዲህ ጽጌ ሽምግልና ሊላክልኝ ነው ብላ ቪዲዮ በሰራችበት ቅጽበት ዳኒ ደግሞ እኔን ሽማግሌ የምልካው ማንም ሊያገባሽ አይችልም ብሎ ሽምግልና ልኮ ነበረ እሷ ጋር ሄዶ። ነገር ግን እሷ ሳትፈቅደ ከዛ ወደ ቤተሰብ ጋር እንሄዳለን ብለው በር ድረስ ይዘው ሄዶ ነበረ። ዳኒ አብሮ ማለት ነው፣ ካሜራ ይዞ ስልክ ይዞ እንግዲህ እናንተ እስኪ አብዛኞቹ እዚህ ይሄን መናገር የፈለግሁት ቪዲዮ አልሰራሁበትም ከዛ ወዲህ ማለት ነው። እና አብዛኞቹ እነ ፅጌ በር ላይ ሄደው ዳኒና ሽማግሌዎቹ ከዛ እልልል የሚባል ድምፅ እየተሰማ ነበር ከጀርባው ማለት ነው እና ይሄ ነገር እውነት ነው። እንዲውሸት እኮ መስሎ ነበረ፣ እውነት ነው ወይ እያሉ ብዙዎቹ አምነዋል ማለት ነው እና ተመልካቾች፣ ለዛ ነገር መናገር የሚፈልገው ነገር፣ በፍጹም ያ ትክክል አይደለም፣ እውነት አይደለም። ዳኒና ጽጌ ደግሞ በዚህ መልኩ አይደለም የሚጋቡት። በፍጹም ድራማ ነው እየሰሩ ያሉት። ይሄ እልልታው ደግሞ እነ ጽጌ በር ላይ ሄደው፣ እህትየዋ እንግዲህ በር ላይ ወጣ፣ ዳኒ መግባት አገቡም፣ እንደዚህ መሆን የለበትም ጽጌ እኮ ነግረኛለች እያለች ነበረ ጮሁ ነበረ። ከዛ ግቢ ልልታ ነበረ፣ ያው ድግስ ነበረ እንግዲህ። ጽጌን ያን ጊዜ ጎትቷት ይዘዋት ይሄዱ። ምን አይነት ባህል ነው እንደው? ማለት ህሊናችሁ ስታስቡት ይሄ እውነት ይሆናል ብላችሁ ማሰባችሁ በጣም ነው የሚገርም። ተመልካቾች ማለት ነው፣ አንዳንድ ተመልካቾች፣ አብዛኞቹ ተመልካቾች በአሁኑ ሰዓት ስለገባችሁ በጣም ነው ደስ ያለኝ። ያው በብሩኬና በሀይሜም በሩታና በአብርሽን ብዙ ልጆች ያለቅሱ ነበረ። አሁን ላይም ግን የሚያለቅሱ ልጆች አሉ፣ የታመሙ ልጆች አሉ። ለምንድነው ማታስታርቁልን የሚሉ ኮሜንታተሮች በጣም ነው የሚገርሙኝ። እስካሁን ድረስ አልነቁም ማለት ነው እና እኔ አንዳንዴ በጣም ብዙ ጊዜ ቪዲዮ እየሰራሁኝ ነበር በአብርሽና በሩታ ራሱ ማለት ነው። እና በቃ ማለት አንዳንዴ ለሚገባው ሰው እኮ አንድ ጊዜ ከተነገረ እኮ ያ ሰው ይገባዋል። አይደለም እንዴ? አመት ሙሉ ስንጨቃጨቅ ይሄ ውሸት ነው፣ እንደዚህ ነው። የመዳም ቅመቦች አታልቅሱ። ለማን ብላችሁ ነው የምታለቅሱት? ድራማው ማየት ካፈለጋችሁ ህይወት የምትወዷቸው ከሆነ ማየት ትችላላችሁ እኮ። ዝም ብላችሁ ግን ማልቀስ ማመን አይጠበቅባችሁም። እነሱ ውሸት ነው የሚሰሩት። እንግዲህ ይሄ ብር ማለት ነው ምን ያክል እንደሚያዘቅጥ፣ ዝቅ እንደሚያደርግ ነው እያሳዩችሁ ያሉት ማለት ነው። ሩታ አርጉዝ ነኝ ብላ ይሄን ያህል ብሽቅጥቅጥ ያለ ነገር እየሚያሳዩት ይሄ ለብር እና ለብር ብቻ መሆኑን ማወቅ አለባችሁ። ነገር ግን ያልገባችሁ ሰዎች ደግሞ ምንም ልትደረጉ አትችሉም። እንደናንተ አይነቱ እንኳን በመናገር ይሄ የምንነጋገረውን ነገር ተበጥብጦ ብትጋቱ እራሱ የማይገባችሁ ሰዎች አላችሁ። ስለዚህ መናገር አይጠበቅብንም። ነገር ግን አንዳንድ ልጆች አሁን የማያውቁት አሉ። ይሄ እልልታው እልልታ ጽጌ ቤት እልልታ ነበረ። ዳኔ ሽምግል ተሽማግሎቹ ጋር በር ላይ ሆኖ ይሄ እልልታው ቅንብር ነው፣ ከድምጻቸው ጋር አብሮ የተቀነባበረ ነው እንጂ ይሄ በፍጹም ድግስ አይደለም። የጽጌ ሽምግልና ተደግሶ አይደለም ጽጌና ዳኔ እንደዚህ ሀይል ለሚጋቡት ከተጋቡ ማለት ነው። እና በትናንትና ቪዲዮ ደግሞ እንግዲህ ጽጌ ባሏ በጣም ሀብታምና ትልቅ እየሰውዬ እንደሆነ ዳኒ እየተናገረ ነበረ። እና ጽጌ ምን አልፈልግም ከዚህ በኋላ ምን አለ ጤፍ የምታክል ሰውዬ እንደውም አላስተዋውቅም እያለችው ነበረ። የምታስተዋውቅኝ እያላት ነበረ። ጋርድም ተቀጥሮላታል። እውነት ለመናገር አብረን እኮ ሆነን እንለወጣለን ምናምን እያለ ነበር ዳኒ ማለት ነው። እሷ እኮ ድህነትን አደለም ጥላችሁ አብራችሁ እኮ እንድትሆኑ ብዙ ጊዜ ለምናሃለች፣ ዳኔ ማለት ነው። ይሄ እውነት እንኳን በእውነተኛ ሕይወት ላይ እንኳን ቢሆን ማለት ነው። መጀመሪያ ሰዓት በጣም ለምናሃለች፣ እንደምታፈቅርህ ነግርሃለች፣ ብዙ ብዙ ነገር ሆናለች፣ አልቅሳለች፣ መድኃኒት እስከ መጠጣት ድረስ ደርሳለች ማለት ነው። ግን አንተ በዛን ሰዓት አልተረዳሃትም ነበረ። ነገር ግን እሷ በቃ ይበቃ እኔ የራሴን ህይወት መኖር እፈልጋለሁ ስትል ደግሞ አንተ አገረሸብህ ይሄን ነገር ስናገር ግን እውነት እንዳይመስላችሁ ድራማ ነው በመሀል በመሀል ላይ የማስገባላችሁ ድራማ እንደሆነ እንዲገባችሁ ነው እንግዲህ ትላንትና ያው ጋርዱ ገፈታ ትሮት ይዞ ሄዷል። ጽጌን ይዟት ሄዷል። ጽጌም ያው ፈታ እያለች ነው። እውነት ለመናገር ጽጌና ዳኒ ማለት ነው ልክ እንደ አብርሽና እንደ ሩታ የሆነ ዝዝት ብለው አይደለም የሚሰሩት። በቃ ዘና ብሎ ዘና ፈታ ሙ አስመስለው እውነት በቃ ህዝቡን እንዲያስለቅስ ምናም ሳይሆን ይሆን አለ ፈታ የሆነ ለፈን የሚሰሩት ነገር ነው እንጂ ይህን ያህል አስመስለው እውነት አስመስለው ተደባብቆ ድብብቆሽ። አብርሽና ሩታ እኮ ማለት ነው ባለፈ ጽጌ ልደት ላይ እንኳን ማለት ነው ድብብቆሽ ላይ ነበሩ። ቪዲዮ እየተቀረጸ ድብብቆሽ ምክንያቱም ድራማ እንደሆነ እንዳይነቃባቸው እስከ ጥግ ድረስ እንዲካሄድ እነሱ ተመልካቾች ሞኝ ስለሆኑ ይሄን ነገር ምናልባት በመረጃ ካዩ ቪዲዮውን ካዩ ይገባቸዋል ብለው ስላሰቡ ድብብቆሽ ላይ ነው ምት። ዳኒና ጽጌ ግን እንዳያቸዋቸው ድሬዳዋ አብረው ነበረ የሄዱት አንድ ላይ ማለት ነው በአንድ መኪና። እንደውም ሲመጡ ላይቭ ላይ ገብቶ እያይን ነበረ እንዴት ነው ሌላ ሽማግሌ የተላከላት? እሱ እኔ ምወደውን ምወደው ልጅ ሴት ሆኜ እኔ ወንድ ሆኜ ምወዳት ልጅ ሌላ ሽማግሌ ተልኩለት። ይሄን ነገር እንደዚህ እየተጣለን እንዴት ነው በአንድ መኪና የምንሄደው? ወይ እናንተ ይሄን ይሄን አታስቡም? እንዴት አድርጎ ነው እውነት የሚመስላችሁ? እና ጽጌና ዳኒ ፈታ ብለው ነው ላይቭ ላይ ይገባሉ። ላይቭ ላይ ገብተው ደግሞ ይቀልዳሉ፣ ይጫወታሉ የሚሰሩት እየሰሩ ያሉት ከፈለገ ቪዲዮ ይታይ ካልፈለገ ይቅር እያሉ ነው እንጂ ትክክለኛ ህይወት አስመስለው እያለቀሱ አባት ቤት እንዲ እናንተ እዛ እናብርሽ እናንዱ ታኳይታችኋቸኋል እኔ በእነሱ ቪዲዮ ራሱ መስራት በቃ በጣም ነው ያስጠላኝ። በጣም ማለት ነው። ለምን ታውቃላችሁ? ማለት አዋቂዎቹ ሳይቀሩ ወደ ውሸት ዓለሙ ገብተዋል። ወደ ውሸት ድራማ ማለት ነው። ድራማውን እኮ ይስሩ የተማረ ይማርበታል የተዝናና ይዝናናበታል በቃ የተደበረ ይደበርበታል ነገር ግን እነሱ ምን እንደሚያስጠላ ታቃላችሁ ማንኞቹ ዩቱበሮች የሚያስጥሉኝ ነገር ይምላሉ መሀላቸው በጣም ነው የሚቀፈው በጣም ማለት ነው ከምንም በላይ እና መሀላቸውን ቢተዉ አሪፍ ነበረ ብሩኬና ሀይሚ ራሱ በጣም በቃ ይሄ ዳኔ ዳኔ ሮስት ሶሲ አስገብተው እነሱ ዳኒና እኮ ዳኒ ሩስትና እኮ ሶሲ ጭራሽ በፍጹም እነሱ እኮ እንኳን ፍቅረኛሞች ሊሆኑ እኮ ሊሆኑ እኮ ጓደኛሞች እንኳን አይደሉም እኮ። ሶሲና ብሩኬ ነበሩ ድሮ ጓደኛሞች፣ በመጀመሪያ ከሃይሚን ከማወቁ በፊት ራሱ ብሩኬና ሶሲ ጓደኛሞች ነበሩ። ሲጀመር ብሩኬና ሃይሚ ራሱ ፍቅረኛሞች አይደሉም በፍጹም። እንደዚህ የሚላላሱት የሚሳሳሙት፣ የሚተቃቀፉት ማንኛውም ሰው ድራማ ላይ እንደሚሰራው አይነት እነሱ መስራት ስላለባቸው ግዴታ እንደዛ ነው የሚሰሩት እንጂ በውሸት ነው የሚምሉት። መሀላቸው ሁሉ ነገራቸው ውሸት ነው። የሚያለቅሱት የውሸት ነው። የሚያስለቅስ ነገር እየተቀቡ ማለት ነው። እና ትናንትና ኤፍሬም ቤት ምን አየሁ መሰላችሁ? ፌስቡክ ፔጅ ላይ ማለት ነው። እና ኤፍሬም መረት አስታርቃቸው፣ በቃ በከንቱ ማይጠራ ስም እየጠሩ የፈጣሪን ስም እየጠሩ አስታርቃቸው እያሉ የእውነታት ምስሏል። ቀና ለምንድነው አንቺ ይሄን ያህል ተነጋገርኳት እና ተነጋገራት ውሸት መሆኑን በምን ማረጋገጫ አለሽ እያለች በየቦታው ማለት ነው በቃ ይነፋረቃሉ፣ ይነፋጠጣሉ። እውነት የሚመስላቸው ልጆች አሉ። ይሄን ነገር ሁላ የምናገረው እውነት ለሚመስላችሁ ልጆች ነው እንጂ ብዙዎቹ አላችሁ የምታውቁ የነቃችሁ ማለት ነው። ግን ላልነቁት ነው ይህን መናገር የፈለኩት እንጂ ለነቃችሁት እንኳን ይመቻችሁ። ተከታተሉ፣ እዩዋቸው። በነገራችን ላይ ችግር የለውም። እኛ ብናሳድጋቸው ሌላ ነገር እኮ ማየት ስንችል እነሱን የምናያቸው ወደናቸው ነው። ሳ ስለዚህ ከወደዳቸዋቸው እኮ እያቸው እዋቸው። ማንም የሚያስገድዳቸው የለም። ማንም የሚያስጨንቃቸው ነገር የለም። አታውም ብሎ በማዳም ዋይፋይ ነው፣ በገዛ ስልካችሁ ነው የምትዋቸው። ነገር ግን ለምንድነው እውነት የሚመስላችሁ? እነሱ ፈታ ዘና እያሉባችሁ ነው እንጂ እንደውም ማለት ነው ስታለቅሱና እንደዚህ ኮሜንት ላይ እነኚህ አሟችኋል። የአረባ ሀገር ገረድ እኮ ናቸው ጭንቅላታቸው ነቅሏል ነው የሚሉን። ከካሜራ ጀርባ እንደዚህ እያሉ ነው የሚሰርቡ፣ ይሱቁብናል። እንደውም ማለት ነው እናንተ ግን እዚህ ፊት ለፊት ላይ መተው ማለት ነው። የአረባ ሀገር ሴት ተመልካቾቻችን ምናምን እያሉ ሲያባብሉን እውነት ነው የሚመስላችሁ። ኖ፣ በፍጹም ይሄ ትክክል እንደዚህ አያደርጉንም። ይሰድቡናል፣ ይጸየፉናል እንደውም ማለት ነው የአረብ ሀገር ሴትን እንደዚያ የሚሉን እኛንን የምናይላቸው እኛንን የምንከታተላቸው ከተሳደቡ ምን እንደሚከተላቸው ስለሚያውቁ ማለት ነው የአረብ ሀገር ሴትን መናገር ምን እንደሚያስከትል ስለሚያውቁ ባለፈ ለምለም እንኳን እውነት እውነቱን እንኳን ስትናገር እንዴት እንዳሉ አታውቃላችሁ እና ያንን ስለሚፈሩ ነው እንጂ በፍጹም ከካሜራ ጀርባ ማለት ነው እኛም ሞኝ እንደ ሞኝ እንደ ቅል ምንም እንደማያውቅ ነው የሚያደርጉ ማለት ነው። እነኝህ ዩቱበሮች፣ ቲክታከሮች አረብ ሀገር ያለ ሴት። እኛ በነገራችን ላይ ጅልና የዋህ በጣም ልዩነት አለው። ጅል ሞኝ፣ ጅል ማለት ነው። ምንም ያቆቃለለ ይሆነ። ግን የአረብ ሀገር ሴት የዋህ ስለሆነች ነው ሁሉ ነገር የምታምነው ሁሉ ነገር፣ ለሁሉ ነገር የምታለቅሰው ለሁሉ ነገር የምታስበው የዋህ ስለሆነ ነው እንጂ ጅል አይደለችም። በነገራችን ላይ በአስተሳሰብ እኛ እንበልጣቸዋለን። ነገር ግን በቃ እነሱ ነው ቦታውም የተመቻቸው ለላይፍም ለህይወት ብቻ በአጠቃላይ ለእንደነሱ አይነት ነው ቦታው ስላመቻቸው ነው እንጂ እኛ ከእነሱ በተሻለ አስተሳሰባችንም ሆነ ህይወት ራሷ ስደት ራሱ ህይወትን ታስተምረናለች እኮ እኛ ከእነሱ ምንም የምንማረው ነገር የለም ነገር ግን እኔ አንዳንድ ልጆች በቃ በጣም አሁን ላይ ደግሞ በጣም ጥቂት ልጆች ናቸው የምታለቅሱት ለማንኛውም እውነት ባካችሁ፣ ባካችሁ ማልቀስ ብታቆሙ ጥሩ ነው ብዬ አስባለሁ። ከፈለጋችሁ አልቅሱ፣ ይመቻችሁ። ቤተሰብ ይሄን ነበር ማናገር የምፈልገው። ባይ ባይ።